የተጋለጠው የእስራኤል ምስጢራዊ የኒውክሌር መርሃ ግብር። ከዲሞና በስተጀርባ ያለው ስውር እውነት። የኢራን ይፋ የማድረግ ዛቻ። በራሷ እጅ የተነከሰችው እስራኤል። ዓለም ላይ እጅግ በስውርና በጥብቅ ከሚጠበቁ ምስጢሮች ሁሉ ቀዳሚው ለብዙ አስርተ ዓመታት ተሰውሮ የኖረው የእስራኤል የኒውክለር መርሃ ግብር ነው። እስራኤል ታዲያ አንድ ድንቅ የራሷ ሰው እስኪያጋልጣት ድረስ የኒውክለር ጦር መሳሪያዎችን በይፋ አምና ባታውቅም በቁጥር ከ80 እስከ 400 የሚደርሱ የኒውክለር ጦር አረሮች እንዳሏት በሰፊው ይታመናል። ይህም ደግሞ በመካከለኛው ምስራቅ ብቸኛዋ የኒውክለር መሳሪያ የታጠቀች ሀገር ያደርጋታል። ከሁሉም የሚያስደንቀው ግን ገና ይኑር አይኑር እርግጠኛ ሳይሆኑ ኢራን ላይ የሚረባረቡት ምዕራባውያን አይናቸው እያየ ጆሮ ዳባ ልበስ ማለታቸው ነው። ሰላም፣ የተወደዳችሁ የሰሞነኛ ቤተሰቦች ዓለም ላይ አምስት ሀገራት ማለትም አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይና ቻይና ብቻ የኒውክሌር የጦር መሳሪያ እንዲኖራቸው ተፈቅዶላቸዋል። ከእነዚህ ሀገራት ውጭ የትኛውም ሀገር የኒውክሌር መሳሪያ መታጠቅ አይችልም። ነገር ግን አሜሪካ አይኗ እያየ፣ እንግሊዝና ፈረንሳይ እየደገፉ፣ ጀርመን መንገድ እየመራች፣ እስራኤል በድብቅ የኒውክሌር መሳሪያ ባለቤት ሆናለች። ዋነኛው ጥያቄ ታዲያ እስራኤል እንደሚባለው የኒውክሌር መሳሪያ አላት ወይ? የሚለው ነው። ለዚህ ምላሽ እንዲሆን ደግሞ በዛሬው የሰሞነኛ ዳሰሳችን አደገኛው የእስራኤል የኒውክሌር መርሃ ግብር እንዴት በስውር ሊበለጽግ ቻለ፣ ከታወቀው የዲሞና የኒውክሌር ማብለያ ባሻገር ሌሎች ስውር ቦታዎች አሉ ወይ የሚሉትንና በአስደናቂው ሰው የተጋለጡት ሰነዶችና ሂደቱን በዝርዝር እንዳሰሳለን። በተጨማሪም በቆይታችን የተቀበሩ ፋይሎችን እንገልጣለን። ሚስጥሩን ያጋለጠውን የራሷን ሰው እንዘክራለን። አደገኛ የስለላ ሪፖርቶችን እናብጠረጥራለን። ኢራን አጋልጠዋለው የምትለውን ሚስጥርም እናያለን። አብራችሁን ቆዩ። ከቴምር ሪል ስቴት የሚያምር እድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በ10 በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6930000 ብር፣ ቅድመ ክፍያ 693000 ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9460000 ብር ቅድመ ክፍያ 946000 ብር ብቻ።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 የእስራኤል የኒውክሌር መርሃ ግብር መወለድ፣ የህልውናው በትር። እስራኤል የኒውክሌር መርሃ ግብሯን የጀመረችው በአውሮፓውያኑ 1948 እንደ ሀገር በተመሰረተች ማግስት ወዲያውኑ መሆኑ ይታሰባል። በጠላቶች እንደተከበቡ ያመኑት የእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንግሪዮን የኒውክሌር መከላከያ መገንባትን ከፍተኛ ቦታ ሰጡት። ነገር ግን ግጭት በማያጣው ቀጠና የኒውክሌር መሳሪያዎችን በማምረት ወዳጆቻቸው ማበሳጨት አልፈለጉም ነበር። እሳቸው ታዲያ የአቶሚክ ጦር መሳሪያዎች የአይሁድ መንግስት ህልውና የመጨረሻ ዋስትና አድርገው ይመለከቱ ነበር። የዚህ ፍላጎትና እቅድ አርክቴክት ደግሞ የእስራኤሉ ቁልፍ ሰውና ቆይተውም የእስራኤል ጠቅላይ ሚኒስትር የነበሩት ሺሞን ፔሬዝ ነበሩ። በጊዜው ታዲያ እስራኤል በእሳችው አማካኝነት ለሰላማዊ ዓላማ በሚል ሽፋን የኒውክለር ጦር መሳሪያዎችን ለማምረት የሚያስችላትን የዲሞና የኒውክለር ማብለያ ጣቢያን ለመገንባት ከፈረንሳይ ጋር በአውሮፓውያኑ 1960 ሚኒስትራዊ ስምምነት ላይ ደረሰች። የዲሞና ማታለል ኒውክለር እንደ ጨርቅ ከእስራኤልና ፈረንሳይ በኋላ ታዲያ በአስደናቂ መልኩ በኔጌቭ በረሃ ውስጥ የጨርቃ ጨርቅ ፋብሪካ ተመስሎ የተገነባው የዲሞና የኒውክሌር ተቋም በ1964 ስራ ጀመረ። በጊዜው ታዲያ እስራኤል ለረጅም ጊዜ ሆን ብላና አሜሪካን አሳስታ ዲሞና ለምርምር እንደሆነ እየገለጸች በሚስጢር ግን ለጦር መሳሪያ የሚሆን ዩራኒየም ታበለጽግ ነበር። አደገኛው ሲአይኤ ምንም እንኳን የፈለገ ተጠራጣሪ ሆኖ ለመመርመር ፍላጎት ቢኖረውም ሙሉ ምርመራ እንዳይደረግ ታግዶ ነበር። ለስሙ ግን የለብለብ ውጫዊ ጉብኝቶች ብቻ ተፈቅደውለት ነበር። ሆኖም ጣቢያው የነበረበትን ከመሬት በታች ያለውን ግንባታ አልተረዱትም። እስራኤል በአሁኑ ወቅት ወደ ዘጠና የሚጠጉ የኒውክሌር አረሮች እንዳሏት ይገመታል ሲል የጦር መሳሪያ ቁጥጥርን የሚከታተለው ሴንተር ፎር አርምስ ኮንትሮል ኤንድ ነን ፕሮሊፌሬሽን አስታውቋል። ሆኖም ግን እስራኤል በኒውክሌር አቅሟ ዙሪያ ግልጽ ያለ መረጃ አትሰጥም። ከዚህ ቀደም የሀገሪቱ መሪዎች እስራኤል የኒውክለር ጦር መሣሪያዎችን በመካከለኛው ምስራቅ ለማስተዋወቅ የመጀመሪያ ሀገራት ትሆንም ሲሉ በተደጋጋሚ ሲደመጡ ይሰማል። ከአውሮፓውያኑ 1970 ጀምሮ 191 ሀገራት የኒውክለር የጦር መሳሪያዎች ስርጭትና መስፋፋትን ለመከላከል ያለመውን ትሪቲ ኦን ዘ ነን ፕሮሊፈሬሽን ኦፍ ኒውክለር ዌፐንስ የተሰኘውን ስምምነት ፈርመዋል። አምስት ሀገራት አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይና ቻይና የኒውክሌር የጦር መሳሪያ እንዲኖራቸው ተፈቅዶላቸዋል። ለዚህም ምክንያቱ ስምምነቱ ስራ ላይ ከመዋሉ በፊት የኒውክሌር የጦር መሳሪያ ገንብተው ሙከራ አድርገው በማጠናቀቃቸው ነው። እስራኤል ግን የስምምነቱ ፈራሚ አባል ሀገር አይደለችም። የእስራኤልን የኒውክሌር የጦር መሳሪያ ግንባታ ለዓለም ያጋለጠው ሞርዴካይ እስራኤል ከቀናት በፊት የከፈተችውን ያልተጠበቀ ጥቃት የኢራንን የኒውክለር መርሐ ግብር አከርካሪውን እየመታ በሚል ነበር ጠቅላይ ሚኒስትር ቤንያሚን ኔታንያሁ የገለጹት። ጠቅላይ ሚኒስትሩ በዚህም ሀገራቸው የከፈተችው ጥቃት ኢላማ ያደረገው የኢራን ኒውክለር ይዞታዎችን እንደሆነ ለማሳየት ሞክረዋል። ኢራን የኒውክለር ማበልጸጊያ ፕሮግራሟ ለሰላማዊ አገልግሎት ነው ብትልም እስራኤል ግን በድብቅ የጦር መሳሪያ እያመረተች ነው በማለት ትወቅሳታለች። የኢራን የኒውክለር ማበልጸጊያ ጥያቄ ሆነበት በአሁኑ ወቅት እስራኤልን የተመለከተ ጥያቄ መነሳቱ አልቀረም። ቀደም ብለን እንዳልነው እስራኤል የኒውክለር ጦር መሳሪያ አላት የሚባለውን አታረጋግጥም ወይም አትክድም። ሆኖም ዓለም እስራኤል የኒውክለር ጦር መሳሪያ እንዳላት በሰፊው ያምናል። ለዚህ ምክንያቱ ደግሞ አንድ ሰው ነው። ግለሰቡ ከአራት አስርታት በፊት እስራኤል በድብቅ ስታከናውነው የነበረውን የኒውክለር የጦር መሳሪያ ግንባታ ለዓለም አጋልጧል። እሱ ታዲያ ይህንን ሲያደርግ ያለ መስዋዕትነት አይደለም። በምላሹ ለሁለት አስርታት በእስር ማቋል። ወቅቱ መስከረም 25 1979 ዓ ም የብሪታንያው ዘ ሰንደይ ታይምስ ጋዜጣ የእስራኤል የኒውክሌር የጦር መሳሪያ ሚስጥር ሲጋለጥ በሚል ርዕስ በርካቶችን ያስደመመ አንድ ዘገባ አተመ። የዚህ ዘገባ ምንጭ እስራኤላዊው የኒውክሌር ቴክኒሻን ሞርዴካይ ቫኑኑ ነው። ሞርዴካይ በርካታዎች ይጠራጠሩ የነበረውን የእስራኤል የኒውክሌር አቅም ከማረጋገጥ በተጨማሪም የሀገሪቱ የኒውክሌር ጦር መሳሪያ መርሃ ግብር ከታሰበው በላይ ግዙፍና የላቀ መሆኑን አሳየ። ቴክኒሽያኑ ከኢየሩሳሌም 150 ኪሎ ሜትር ርቀት ላይ በሚገኘው በኔጌቭ በረሃ ላይ በተቋቋመው በከፍተኛ ደረጃ ምስጢራዊ በሆነው የዲሞና የኒውክሌር የምርምር ማዕከል ውስጥ ሰርቷል።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 ታዲያ በሚያስገርም ሁኔታ ዘሰንዳይ ታይምስ ዘገባውን መስከረም 25 1979 ዓ.ም ባተመበት በዛችው እለት እስራኤላዊው የመረጃው ምንጭ ደብዛው ጠፋ። ሞርዴካይ እንዴት ስውሩን ፕሮግራም አጋለጠ? ቴክኒሽያኑ ሞርዴካይ ሲታይ ልበ ሙሉና ደፋር አይመስሉም ይሉታል። ነገር ግን በድፍረት በዲሞና ስላየው ነገር ለዓለም ይፋ ለማድረግ በተነሳበት ውሳኔው ጸንቶም ዝርዝር መረጃዎችን አጋራ። እስራኤል በፍልስጤማውያን ላይ የምታደርሰውን በደል እንዲሁም የኒውክለር የጦር መሳሪያ መገንባቷ ተስፋ አስቆርጦኝ ነው ስራ የለቀኩት ይላል። ነገሩን ይፋ ከማድረጉ አንድ ዓመት ቀደም ብሎ ስራውን ለመልቀቅና ሻንጣውን ይዞ እስያን ለመዞር አሰበ። ከዛ በፊት ግን ከዚያ ቦታ ጨርሶ ከመውጣቱ በፊት ወደ ኒውክለር ጣቢያው አምርቶ ለሁለት ጥልቅ ፊልሞች ፎቶዎችን አነሳ። ይህም ብቻ አይደለም፤ ለኒውክለር ጦር መሳሪያ ግንባታ የሚውሉ ራዲዮ አክቲቭ ቁሶችን ለማውጣት የሚያገለግል መሳሪያ እንዲሁም የኒውክለር ቦምብ የላብራቶሪ ሞዴልን ወሰደ። በዝርዝር ካሜራ እንዴት ደብቆ እንዳስገባ፣ ተመልሶ መጥቶ ፊልሞቹን በካልሲ ውስጥ እንደሸጎጣቸው፣ እንዲሁም ፎቶዎቹን በድብቅ በሌሊት እንዲሁም በጠዋት እንዳነሳ ራሚ ታሪክ ተናገረ። ከዚያ በኋላ ግን ጋዜጠኞች ለቃለ መጠይቅ ወደ ለንደን ጠሩትና አመራ ለሱ ባጋጣሚ፣ ለሞሳድ ግን በእቅድ አንድን ሴት ተዋወቀ። አብሯት ሲኒማ ቤት ሄደ፣ ዞረ፣ በመጨረሻም ደብዛው ጠፋ። ሆኖም ከአንድ ወር በኋላ የእስራኤል መንግስት ሞርዴካይ እንደታሰረ አስታወቀ። እሱ ለንደን ላይ በተዋወቃት ሴት ነበር የሞሳድ ወጥመድ ውስጥ የገባው ራሱንም አስተው በጀልባ ነበር ወደ እስራኤል በድብቅ ያጓጓዙት። ሞርዴካይ ወደ እስር ቤት እየሄደ ሳለ እንዴት ከለንደን ተጠልፎ እንደተወሰደ አንዳንድ ዝርዝሮችን በእጁ መዳፍ ላይ አሰፈረ። ሲጠብቁት ለነበሩት ጋዜጠኞችም በመኪናው መስኮት በኩል መዳፉን ከፍ አድርጎ አሳየ። ሞርዴካይ ለዚያ የበቃው ለንደን ላይ ቱሪስት መስላ በቀረበችው ግለሰብ ነበር። በአሜሪካ የተወለደችው ቼሪል ቤንቶቭ ቱሪስት ሳትሆን የሞሳድ ወኪል ነበረች። ግለሰቧ ሞርዴካይና ታላ አብሯት ወደ ሮም እንዲመጣ መስከረም 20 1979 ጋበዘችው። ሮም ከሄደ በኋላ ታፍኖ እንዲደነዝዝ ተደረገ። ከዚያም በኋላ ነው ወደ እስራኤል የተወሰደው። ሞርዴካይ መጋቢት 1981 በሀገር ክህደትና በስለላ ወንጀል 18 ዓመት ተፈረደበት። ከግማሽ በላይ የሚሆነውን ጊዜም ብቻውን እንዲታሰር ተደርጓል። የእስራኤልን የኒውክለር ጦር መሳሪያ ለዓለም ያጋለጠው ሞርዴካይ በእስራኤል የሀገር ክህደት እንደተፈጸመ ተደርጎ ነው እንደፈጸመ ተደርጎ ነው የሚቆጠረው ነገር ግን ደጋፊዎቹ በበኩላቸው በ1996 ዓ ም ከእስር ሲፈታ የሰላም ጀግና በሚል አክብረውታል። እሱ ግን ምንም የሚጸጽተኝ ጉዳይ የለም፣ እኔ በሚስጥር እየተከናወነ የነበረውን ነገር ለዓለም ነው ያሳወቅኩት፣ እስራኤልን እናጥፋ፣ ዲሞና ይውደም ማ አላልኩም፣ ይህን እየሰሩ ነውና እዩና ፍረዱ ነው ያልኩት ሲል ተደመጠ። በጊዜው ግን የእስራኤል መንደፋደፍ ከረፈደ ነበር። ምክንያቱም ዓለም በሞርዴካይ አይኑ ተገልጧልና። ከዲሞና ባሻገር የተደበቁት የኒውክለር ተቋማትና ስውሩ ትስስራቸው። ዲሞና በጣም የታወቀው የእስራኤል የኒውክለር ማብለያ ቦታ ቢሆንም የተለያዩ መረጃዎች እንደሚያመላክቱት እስራኤል በርካታ ሚስጥራዊ የኒውክለር ተቋማትን ታንቀሳቅሳለች። ከእነዚህ መካከል አንዱና ዋነኛው ሶሬቅ የኒውክለር ምርምር ማዕከል ሲሆን በይፋ እንደ ሲቪል ተቋም የሚቆጠር ቢሆንም ሶሬቅ በተደጋጋሚ ከሌዘር መሳሪያዎች ማበልጸግ እና ከላቁ የጦር መሳሪያ ምርምር ጋር ስሙ በተደጋጋሚ ይያያዛል። ለዚህ ማሳያ ደግሞ በአንድ ወቅት ተሰብረው የወጡ የአሜሪካ የበይነ መረብ ልውውጦች ምስክር ናቸው። እነዚያ መረጃዎች የእስራኤል የኒውክለር እንቅስቃሴዎች ላይ ስጋት እንዳለ አሳይተው ነበር። በተጨማሪ ደግሞ በ2012 በኢንስቲትዩት ፎር ሳይንስ ኤንድ ኢንተርናሽናል ሴኩሪቲ ባወጣው ዘገባ ከሙት ባህር አቅራቢያ የሚገኝ አንድ የተደበቀ የዩራኒየም አበልጸጊያ ተቋም እንዳለ በማስረጃዎች አጋልጧል። ዓለም አቀፍ የኒውክለር ባለሙያዎች እስራኤል የዩራኒየም ማበልጸግ አቅሟን በይፋ ባታውጅም ሚስጥራዊ ሴንትሪፊጆችን እንደምታንቀሳቀስ በእርግጠኝነት ማውራት የጀመሩት ከዛን ጊዜ በኋላ ነው። በተለያየ ጊዜ ደግሞ በኤላት ተራሮችና ቴልሻሃር አካባቢ የኒውክለር የጦር አረሮች በከባባድ የጭነት መኪና እየተጫኑ ሲንቀሳቀሱ የሳተላይት ምስሎች የወጡ ሲሆን አካባቢው ላይ ተጨማሪ የሚሳኤል ማምረቻ አሊያም ማከማቻ እንዳለ ይጠረጠራል። ዓለም ባላየ የሚያልፈው ግልጹ የእስራኤል የኒውክለር ባለቤትነት የእስራኤል የኒውክለር መርሃ ግብር በተለይም ከአሜሪካ በመጣና ሆን ተብሎ በተደረገ ዓለም አቀፍ ዝምታ ምክንያት በየጊዜው እያደገ የመጣ ሲሆን ለዚህ ዋነኛ መነሻ የሆነው ደግሞ በ1969 የተደረገው የኒክሰን ሜየር ስምምነት ነው። በተጨማሪም የምዕራባውያኑ ተባባሪነትና ጥልቅ ዝምታ ትልቅ ተጽዕኖ ያለው ሲሆን ፈረንሳይና ብሪታንያ በይፋ ተሳትፏቸውን እየካዱ ቀደምት የኒውክሌር ቴክኖሎጂያቸውን ግን ለእስራኤል አቅርበዋል። ጀርመን ደግሞ በበኩሏ የኒውክሌር ሚሳይሎችን ማስወንጨፍ የሚችሉ የዶልፊን ክፍል አደገኛ ሰርጓጅ መርከቦችን ለእስራኤል ሸጣለች። ከወደ አፍሪካ ደግሞ ደቡብ አፍሪካ በአፓርታይድ ዘመን ማለትም በ1970ዎቹ ከእስራኤል ጋር በኒውክለር ሙከራዎች ላይ ተባብራ እንደነበር ይነገራል። ኢራን ላይ የሚበረታውና እስራኤልን የሚፈራው ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኢራን እና ሰሜን ኮሪያ እግር በእግር እየተከታተለ የሚመረምረው ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ በተለየ መልኩ እስራኤል ላይ ከባድ ምርመራ አድርጎ አያውቅም። ሀገሪቱም የተለየ ጫና ገጥሟት አያውቅም። አብዛኞቹ ተንታኞች ታዲያ ይህ በምዕራባውያን ኃይሎች በፖለቲካዊ ግፊት የተከሰተ ነው ይላሉ። ይህም ባለም አቀፍ የኒውክለር መስፋፋት መከላከያ ጥረቶች ላይ አድሎ እንዳለ ያሳየ ክስተት ሆኗል። አደገኞቹ ሰነዶች፣ የኢራን ማስፈራሪያ የእስራኤልን የኒውክለር ሚስጥሮች ለማጋለጥ ከሰሞኑ የኢራንና እስራኤል ግጭት በኋላ ኢራን እጅግ ጥልቅ ስልታዊ ጥንቅቅ ያሉ የእስራኤል የኒውክሌር ማብለያ ሰነዶችን ዝርዝር ዕቅዶችና ስለ እስራኤል ድብቅ የኒውክሌር ተቋሞች መረጃዎችን ጨምሮ የተለያዩ ሚስጥሮችን ይፋ እንደምታደርግ እያስፈራራች ሲሆን በዚህ ምክንያት ውጥረቱ ወደ ሌላ ደረጃ እየተሸጋገረ ነው። የኢራን የስለላ ሚኒስተር እስማኤል ከቲብ እነዚህ ፋይሎች በአደገኛ የስለላ ኦፕሬሽኖች የተገኙ እንደሆኑ የገለጸ ሲሆን የእስራኤል የኒውክሌር መርሃ ግብር ሙሉ አቅም ብሎም ቀደም ሲል ያልተገለጹ ቦታዎችን ጨምሮ ወሳኝ ነገሮችን ሊያጋልጡ እንደሚችሉ ተናግረዋል። የቴሔራን ጠቅላይ ብሔራዊ ደህንነት ምክር ቤት ቀደም ብሎ ማንኛውም የእስራኤል ጥቃት በኢራን የኒውክሌር ተቋማት ላይ ቢፈጸም በትክክል ተመጣጣኝ የሆነ ምላሽ እንደሚሰጥ፣ ምናልባትም የእስራኤልን ዲሞና ሪያክተር ኢላማ ሊያደርግ እንደሚችል አስጠንቅቆ ነበር። ኢራን ያገኘቻቸው ሰነዶች የእስራኤልን የኒውክሌር ተቋማት የውጭ ግንኙነትና የመከላከያ አቅሞችን በዝርዝር እንደሚያሳዩ ትናገራለች። ነገሩ ባይረጋገጥም ግን እነዚህ መሰረታዊ ሰነዶች ቀደም ሲል ከነበሩት የኢራን የሳይበር ጥቃቶች ማለትም በ2023 እንደተሞከረው የእስራኤል የኒውክለር ማዕከል ሰርጎ መግባት ጋር ይገጣጠማሉ። ሰነዶቹ እንደተባለው ትክክለኛ ከሆኑ ስለ ዲሞና ማብለያ ጣቢያና ሌሎች ቦታዎች አዳዲስ ዝርዝሮችን ሊያሳዩ ወይም ሌሎች ሚስጢራዊ ቦታዎች መኖራቸውን ሊያረጋግጡ ይችላሉ። ከዚህ በፊት በተለያየ ጊዜ በተለያዩ መንገዶች የእስራኤል የኒውክለር ሚኒስትሮች ይፋ የወጡ ሲሆኑ ከእነዚህ መካከል አንዱ የ1987 ሲአይኤ ማስታወሻ ነው። ማስታወሻው እንዲህ ይላል። እስራኤል ከመቶ እስከ 2 እስከ 200 የኒውክሌር ጦር መሳሪያዎች ያሏት ሲሆን በአውሮፕላን በሚሳኤል ወይም በመድፍ ልታስወነጭፋቸው ትችላለች። በመቀጠል የወጣው በ2015 የታዋቂው ስኖደን ፋይል ሲሆን የኤንኤስኤ ሰነዶች እንደሚያሳዩት የአሜሪካ የስለላ ድርጅት የእስራኤልን የኒውክለር ግንኙነቶች በቅርበት ይከታተላል፣ ነገር ግን ከይፋዊ ውይይቶችና የማስቆም ሂደቶች ውስጥ ከመግባት ይቆጠባል ይላል። ከዚህ በተጨማሪ ደግሞ በሰርጓጅ መርከቦች ላይ የተጫኑ የኒውክለር ሚሳይሎች እንዳሉ ጠቅሶ ነበር። በቅርቡ ደግሞ ማለትም በ2020 የጠፋው ዩራኒየም ጉዳይ ነገሩን ግልጽ አድርጎት ነበር። ዓለም አቀፉ የአቶሚክ ቦምብ ኤጀንሲ ከሚስጥራዊው የእስራኤል የኒውክሌር ማብለያ ተቋም 20 ኪሎ ግራም ዩራኒየም እንደጠፋ መዘገቡ የነገሩን እውነትነት ጫፍ አድርሶት ነበር። የተወደዳችሁ የሰሞነኛ ቤተሰቦች ዓለም ሊደብቀው ቢሞክር እንኳን ያልቻለው እውነት የእስራኤልን የኒውክሌር መታጠቅ ጉዳይ ነው። ነገሩ ዓለም ያወቀው ፀሐይ የሞቀው ነገር ቢሆንም ብዙዎቹ ጆሮ ዳባ ልበስ ብለውታል። ለዛሬ ያሰናዳንላችሁ ጥንቅር ይህንን ይመስላል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም ከቴምር ሪል ስቴት የሚያምርድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በአስር በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930 ሺህ ብር፣ ቅድመ ክፍያ 693 ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460 ሺህ ብር ቅድመ ክፍያ 946,000 ብር ብቻ